የተከበራችሁ የኢትዮጵያ የሃይማኖት ተቋማት ጉባኤ አመራሮች፣ የተከበራችሁ የደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ አመራሮች፣ የተከበራችሁ በክልሉ የመንግስትና የፓርቲ የከፍተኛ ስራ ኃላፊዎች፣ የተከበራችሁ ከሁሉም ክልሎችና ከሁለቱም ከተማ አስተዳደሮች የመጣችሁ የክልል ክልሎች፣ የተከበራችሁ የሃይማኖት አባቶች የሀገር ሽማግሌዎችና ጥሪ የተደረገላቸው ተሳታፊዎች ክብሯትና ክብሯን በሰላም በጤና ጠብቆ ለዚህ መሰባሰብ ያበቃን ፈጣሪ የተመሰገነ ይሁን እያል፣ የጋሞ የሰላም አባቶች ቀለሷት የጥበብ ምድር የእውነተኛ የብሔራዊነት መገለጫ ሁሉም ሃይማኖቶች በፍቅርና በአብሮነት መኖሪያ የፍራፍሬ በሶ የተፈጥሮ ጸጋዎች መናገሻ ወደ ሆነችው አርባምንጭ ከተማ እንኳን ደህና መጣችሁ። አሹ ሰሎ የቤታ አሹ አሹስ። ሰላም በሕይወት የመኖር መሰረት ነው። ዛሬ እንዲህ አምሮብን መሰባሰብና መነጋገር የቻል ሰላም ስላለ ነው። ሰላም የመልካም ነገር ሁሉን መነሻና መዳረሻ ነው። አንድ ሰው ሰው እንደ ሰው ተሷች ለመግባባትን ይሁን ራስን ለመለወጥ የውስጥ ሰላም ያስፈልገዋል። የውስጥ ሰላም የራቀው ሰው ጭንቅ ውስጥ፣ ፍርሃትና ስጋት ውስጥ፣ በአጠቃላይ ቀውስ ውስጥ ሚኖር ይሆናል። በትክክል ማሰብ ያሰብን መፈጸምና በሶስት ቋንቋ መግባባት ይሳነዋል። በመሆኑ ቀስ በቀስ ከሰው ስራ ያያል። ሰላም ያለው ሰው በንጉሥና በብሩህ አእምሮ ከፍ ያለ ምናብ ይኖረዋል። ፈጠራው ይቀድመዋል። ያለመውን ለመኖር ያሰብ ለማሳካት የሚያስችል አቅም ይሰጠዋል። ሰላም የራቀው ቤተሰብ እንዲሁ ያሁነውና ያፈራው ሽቶላ ተከፋፍሎ ይበተናል እንጂ ለሀገር ዋልታና ማገር ሊሆን የሚችልበት እድሉ አቅሙ አይኖረውም። ሰላም የሚረጋገጠው ከሌላው ጋር ተረዳድተን፣ ተቻችለን፣ ተከባብረን፣ ሰጥተን ተቀብለን እና አንዳችን አንዳችንን አጥተን ሳይሆን በጋራ ተጠቃሚ ሆነን መኖርን ምርጫችንና አማራጫችን ስናደርግ ብቻ ነው። እዚህ ላይ ሃይማኖታዊ እሴቶቻችን ሲጨመሩበት በደልን በይቅርታ ማራቅ፣ በብሔር በጎጥ በቀለም መከፋፈልን በአብሮነት ወደ ብ መቀየር፣ ውሸትን ሴራንና ምቀኝነትን በሀቅ በቅንነትና በልግነት መተካት ባህል የሆንሆና እውቀትን በእውቀት ላይ፣ አቅምን በአቅም ላይ፣ ሀብትን በሀብት ላይ በመደመር በአጭር ጊዜ ወዳሰብነው የብልጽግና ማማ መድረስ ይሆናል። የናፍሰፍነውን ልማት፣ የተመኘነው እድገት፣ የለፋንለት ከፍታ የሚያግደን አይኖርም። ስለዚህ ዛሬ ከሰላም አባቶች ጋር ስለ ሰላም ምንሰብከው ስለ ሰላም ምናወራው ለኢትዮጵያ ከምንጊዜም በላይ ሰላም ስለሚያስፈልጋት ለዚህ ታላቅን ፈጣሪ ስላደረስን በድጋሚ እንኳን አደረሳችሁ አደረስን እላችኋለሁ። ክብራትና ክብራት ታዲያ ሰላም ስላወው ስለናፈፈውና ስለዘመርነው ብቻ የሚረጋገጥ አይደለም። ውድ እንደመሆኑ ብርቱ ጥረት፣ ከፍ ያለ መስዋዕትነትና ዋጋ መክፈልን ይጠይቃል። ሰላም ከፈለግን ከበደለን ሰው ጋር እያመመንን ይቅር መባባል ይኖርብናል። ለጊዜው እንጀራ ሳተንም ድሎቶንንም ክፉ ስራችንን ሴራችንና ምቀኝነታችን ቆርጠን ከሕይወታችን ልናስወግደው ይገባናል። ይህ ትንሹ ለሰላም የምንከፍለው ዋጋ ነው። ስንቶቻችን ይሁን ይህቺን ዋጋ እንኳን ለመክፈል የምንችል? ሰላም በስብከት ቤላትና መሻት አይመጣም፣ በተግባርና ዋጋ በመክፈል እንጂ። በዚህ ረገድ የሃይማኖት ተቋማትን ቤናችሁ ከማንም የላቀና የሚጠበቅባችሁ ኃላፊነትን ከፍ ያለ ነው። የኢትዮጵያ ያህሎች በእጃችሁ አለ። እውቀቱም በልምድ ዳበረ አስተምህሮቱ አላችሁ። ምን ያህል አስተምህሮቱ የሕዝብ ባህል ሆኗል የሚል ጥያቄ ከተነሳ ብዙ መስራት እንዳለባችሁና ገና ሩ እንዳለን አያጠያይቅ አንዳንድ በሰፈራችን በከተማችን ከተማችን በዞን በክልላችን ብለው በሀገራችን የሚታዩ ከአስተምሮቱ ያፈነገጡ ድርጊቶች አላስፈላጊ ዋጋ ከማስከፈላቸው በላይ የልማት አቅማችንን የሚሸረሽሩ በመሆናቸው የሃይማኖት ተቋማት የሕልውና ጉዳይ አድርጋችሁ በመውሰድ ምዕመናችሁን ወደ መርሆቻችሁ የመመለስና ወጣቱን ትውልድ በአስተምሮት ማንነት ይጠበቅባቸዋል። ሰላምን ለማጽናት እሴቱን መገንባት ይጠይቃል። ስለዚህ ሰላም የሚገነባ ጉዳይ ነው ማለት ነው። የምንገነባው ባለን ድል በሃይማኖታዊ አስተምሮና ባህላዊ ልምምድ ነው። በዘር በጎሳ ተከፋፍሎ መናቆር፣ በራስ ወዳድነት ተጠፍንጎ ወንድምን ማሳደድ፣ በውሸት መስክሮ ፍትሕን ማዳፈር፣ በተንኮልና በግፍ የማይገባውን መንጠቅ፣ በሥራ ወንድሙን ማጥፋትና መግደል፣ በአስፈሳይነት ሁሉን እያጭበረበሩ ማለፍ፣ በወንድማማቶች አማቶች መካከል ጠብንና መለያየትን መዝራት፣ ምቀኝነትና መጥፎ ቅናት በሁሉም ሃይማኖቶች የተወገዙ የተጠሉና ኀጢአቶች ናቸው። ቤተ እምነታትም ተከታዮቻቸውን የሚያነጡበት መሰረትም ይህ እንደሆነ የሚታወቅ ቢሆንም፣ ዳሩ ግን ትውልዱ የማይናቅ መጠን ከአስተምሮት አፈንግጦ ያልተገባ ልምምድ ውስጥ የተዘፈቀ መሆኑ ከማንም የተደበቀ አይደለም። ከዚህም ዲሱ በአንዳንድ ቦታዎች የሃይማኖት ተቋማት ራሳቸው ሰላም የማፍለቅ ሚናቸው ቀርቶ ውጭ ሌላው ሰላም ስጋት የሚሆኑበት አጀንዳ ውስጥ የሚገኙበት የሰላም ባለቤትነታቸው ርኳቸው ሰላምን ከመንግሥት የሚሹ የፊት መድረክ የሆነውን አስተንትሮቻቸውን ወደ ኋላ ጥለው ፍርድ ቤትን የሚያጨናንቁ ተካታዮቻቸው ከላይ በዘረዘርናቸው እኩይ ተግባራት የተጠመዱ ተቋማትን የእነዚህ መሻሸጋ የሆኑበት አልፎ አልፎ ይታያል። ክብራትና ክብራ የሃይማኖት ተቋማት መሰረታቸው በእሴቶቻቸው ላይ በመጣል ትውልድንም በዚህ በመቅረጽና በአብሮነት በመቻቻል በፍቅር ወንድማማቾች መዋደድን በበጎነትና በቸርነት በማነት ለመንግሥት አስተዳደር ምቹ ሁኔታ በመፍጠር ሸክሙን ሊያቀሉለት ይገባል። ተቋማቱ የሰላም የፍትህ የግብረ ገብነት ምንጭ በሆኑ ቁጥር መንግስት ፍትህን ለማረጋገጥ ወንጀልን ለመከላከል ሰላምን ለማስፈን የሚያፈሰው ሀ የሚያቃጥለው ጊዜና የሚያውለው ትኩረት ወደ ልማት ለማሸጋገር ለህዝባችን ልማት የሀገራችንን ብልጽግና በአጭር ጊዜ ውስጥ እንድረጋገጥ ያደርጋል። እድሜ ለለውጡ መንግስት እድሜ ለብልጽግና ፓርቲ ቅድበለክብ ጠቅላይ ሚኒስትራችን ዶክተር አብይ አሕመድ ከተኛንበት ረጅም እንቅልፍ ቀስቅሶን በጥቂቱም ቢሆን ዙሪያችንን ማየት እንድንችል ገልጦልናል። ከመገለጡም ወዲህ ፀሓይ እንዳሽቀለቅዶችበት ሰው እንደ አገር መሯሯ ጀምረናል። ሩጫችንም መልካም ፍሬ አፍርቶልናል። ከረጅሙ እንቅልፍ ያደረብን ድባቴ ባለፉት ሰባት ዓመታት ለጦን በውስጣችን በተፈጠረው ቁጭትና በተላበሰው ወኔ በተሰጣ አያለ ስራዎች ዛሬ ስንዴን ከምንለምንበት ወጥተን የአያለ ተግባራት ስኬት አርያ ወደ መሆን ተሸጋግረናል። ሀገራችን ኢትዮጵያ በማይገባ ደረጃ የቆየችበትን ዘመን ታሪክ በሚያደርጉ ስኬቶች ወደ ብልጽግና ለሚናደርጉ ጉዞ ማንሰራረር ጀምራለች። ክብራትና ክብራ የዚሁ ማንሰራራት ማሳያ የሆነው የሰላም የመቻቻልና የብልጽግና ተምሳሌቱ ክልላችን የደቡብ ኢትዮጵያ ልክ እንደ ሀገራችን የሚቀ ተፈጥሮ ጸጋዎች ባለቤት ነው። ክልላችን በአቀባዊ ህዝብ ቁጥር አገሪቱን ካሉ ክልሎች በሶስተኛ ደረጃ ላይ የሚፈረጅ ሲሆን ከሰላሳ ሁለት በላይ ብሔር ብሔረሰቦችና ብሔረሰቦች ተዋደውና በአብሮነት ተጋምደው በፍቅር፣ በመቻቻል፣ በሰላም የሚኖሩበት ብቻም ሳይሆን ሀገሪቱ ላይ ያሉ ሁሉም ሃይማኖቶች ያሉ ከመሆናቸውም በላይ በመተባበርና በመደጋገፍ የሚኖሩበት ክልል ነው። ለዚህም ነው የሰላም የመቻቻልና የብልጽግና ተምሳሌት የተባለው። ክልላችን በሁሉም አቅጣጫ ሰላም መሰፈነበት አራት ሰዓት ተንቀሳቅሶ የሚሠራበት ነው። ሰፊ የተንጣለለ መሬት ያለበትና ክረምት ከበጋ የማይቋረጡ በርካታ ወንዞች የሚፈሱበት ለኢንቨስትመንት ምቹ ተስማሚ ክልል ነው። ምንም እንኳን ሁሉንም ገልጠን ጥቅም ላይ ያዋን ባይሆንም ክልሉ በበርካታ ማዕድናት የበለጸገ ነው። ካለን የሚቃቅምና ጸጋ አንጻር ያስመዘገብነው ውጤት ገና ለመንሰራራት የሚያነሳሳ እንጂ የሚያቆራራ ያለመሆኑን በመረዳት የብልጽግና ፍኖተ ካርታ ቀርጸን በስፋት እየተንቀሳቀስን እንገኛለን። በዚህኛው ዓመት ከወትሮ በተለየ አንዱን ዓመት እንደ አምስት ዓመት ቆጥረን በዚህ ዓመት ብቻ በአምስት ዓመት ተሰርቶ የሚመዘገብ ውጤት ለማስመዝገብ ከወትሮው በተለየ ፍጥነትና ፈጠራ እየተጓዝን እንገኛለን ልማቱ የጋራ ጥረቱ የጋራ በመሆኑ በዚህ ረገድ የክልላችን ሃይማኖት ተቋማት በሃይማኖት ተቋማት ውስጥ ይሁን እርስ በርስ ያለው መስተጋብር ፍጹም ጤናማና ሰላማዊ እንዲሆን የሃይማኖት እሴቶች እንዲላበሱ በማድረግ አለመግባባቶች ያሉባቸውን በአፋጣኝ በመለየት የማረም የማስተካከል ሰላም ለማስፈን ስራ በመስራት በዚህ ምክንያት የሚደፈሩ ሰውን ሰላም ለማስፈን መንግሥት ከልማት ትኩረቱን እንዳይነቅል በማድረግ የበኩላችሁን ታላቅ ኃላፊነት እንድትወጡ በዚህ ታላቅ ዋይፊ ጥሬን ከአደራ ጋር አቀርባል። ማለት አሁን ሀገራችን ኢትዮጵያ ሦስት ማዕዘን ኃላፊነቶችን አንግባ እየተጋጅ ትገኛለች። ትናንት መሥራት ሲገባን ሳንሰራው የታለፉ ውዝፎች ሥራዎችን የመሥራት ዛሬ ደግሞ ተወዳዳሪ ሆና ለመውጣት ጊዜ የሚጠይቀውን ሥራ በፈጠራና በፍጥነት መሥራት፣ እንዲሁም ነገ ለሚጠብቅን ዓለም የመዘጋጀት ጉዳይ ይጠበቅብናል። ይህን ማዕዘን በድል ለመወጣ የሚያግዙን ግዙፍ ስኬቶች እየተመዘገቡ ይገኛሉ። ሕዳሴያችን ተመርቆ ጉዞ ለጉዞ የሚያስፈልገንን ኃይል መስጠት ጀምሯል። ምርታማነታችን ልቆ የምግብ ሉዓላዊነታችንን ለማረጋገጥ የሚረዳን የማዳበሪያ ፋብሪካዎች ግንባታ ተጀምሯል። ለዚህም አጋዣ የሆነው የጋዝ ምርት ማምረሰብ እውን ሆኗል። አሁን ምርቶቻችን ነገር ላይ የምናወጣበት በሌሎች በጎ ፍቃድ ላይ ያልተመሠረተ የራሳችን ወደብ ያስፈልገናል። ይህ ደግሞ በታሪክም በሕግም የሚገባ ነው። ይህንን ለማሳካት መንግሥት አጀንዳውን ከተቀበረበት አውጥቶም ዓለም አቀፋዊ ተቀባይነት እንዲኖረው አድርጓል። በያዘው መንገድ በሕግና በሕግ አግባብ የወደብ ባለቤትነት ለማራገጥ እየሰራ ይገኛል። በዚህ ላይ በተለይ የሃይማኖት ተቋማት ማህበረሰቡን በማንጣት አጀንዳውን በአግባቡ ተረድቶ የሚከፈለው ዋጋ ለመክፈል የተዘጋጀ እንዲሆን ለማድረግ አንጻር ድርሻችሁ ከፍ ያለ ስለሆነ በዚህ አጋጣሚ መላው ኢትዮጵያዊ አንድ ሆነን የተጀመሩ አጀንዳዎች እንዲሳኩ ድጋፋችሁ እንዳለኝ ጥሪዬን አቀርብላችኋለሁ ዘንድሮ ሰባተኛው ሀገራዊ ምርጫ የምናደርግበት ዓመት እንደመሆኑ ምርጫው ሰላማዊ ፍጹም ዲሞክራሲያዊ ነጻና ፍትሐዊ እንዲሆን እየተሰራ ይገኛል ከዚህ አንጻር የሃይማኖት አባቶች ምርጫ ቦርድ በሚፈልገው ቦታ በሚፈልገው ጊዜ ሁሉ ተገቢውን ድጋፍ በማድረግ የምርጫ ግቦች ተሳክተው እንዲጠናቀቁ የበኩላችሁ እንድትወጡ አደራ እላለሁ። በመጨረሻ ይህ ኮንፈረንስ በክልላችን እንድካሄድ የመረጣችሁን የኢትዮጵያ የሃይማኖት ተቋማት ጉባኤ አመራረት እንደ ሀገር ለጀመርነው የወንድማማችነት ትርክት ግንባታ ከፍተኛ አስተዋጽኦ እያበረከታችሁ በመሆናችሁ ለአባታዊ አበርክቶታችሁ ከፍተኛ ምስጋና በክልሉ መንግስትና በራሴ ስም አቀርብላችኋለሁ። ለዚህ ዝግጅት መሳካት ከፍተኛ ኃላፊነታችሁን ለተወጣችሁ የክልሉ ከፍተኛ አመራሮች፣ የክልሉ የሃይማኖት ተቋማት አመራሮች፣ የጋሞ ዞን አስተዳደር አመራሮች፣ የአርባ ምንጭ ከተማ አስተዳደር አመራሮችና በልዩ ልዩ መንገድ ለደገፋችሁ ባለ ሀብቶች ለፀጥታ ማጋብራት አመራሮች፣ ለሚዲያ ባለሙያዎች ላቅ ያለ ምስጋና አቀርብላችኋለሁ። ሰላም የሁሉም ታላቅ ነው። በዚያን ስቴዲየም ሁሉ ስለ ሰላም ይሰበካል። በዚህ በጋሞ አባቶች ሁለት ስለ ሰላም ይዘመራል፣ ይሰበካል፣ ይነገራል። ዛሬ ስለ ሰላም ለመናገር እዚሁ ስለ ተገናኘን ፈጣሪ